የተወደዳችሁና የተከበራችሁ የራሃ ዩቲዩብ ቻናል ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረከቱ። የህይወት ምዕራፍ ብዙ ነው፣ ሲገለጥም ብዙ ይነበባል። ከህይወት ምዕራፋችን አንዱ የሆነው ስለ ሶስተኛው ወገን ጉዳይ በየረሰጥችው ስለ ሱላውቃችሁ ነው። ስለ ሶስተኛው ወገን መኪና ኢንሹራንሱን አይደለም የማውቃችሁ፣ ባይሆን ስለ ህይወት ኢንሹራንስ ነው፣ ስለ ቤተሰብ ኢንሹራንስ የቤተሰብን ዋስትና ለመጠበቅ ሶስተኛ ወገን መግዛት ሳይሆን ማራቅም እንደሚያስፈልግ ልነግራችሁ ነው። እስኪን ጠይቅ እናስታውስ። ከተከበረው የአላህ ጀነት ለመውጣታችን ማን ነበር ሰበቡ? ማን ነበር ምክንያቱ? አደም ወይስ ሐዋ ወይስ ሸይጣን? ቁርአናችን ለጥፋቱ አደምንና ሐዋን ይውቅሳል። ሁለቱም ለጥፋቱ ድርሻ ነበራቸው። ሸይጣን አያታላችሁ፣ ተጠንቀቁ፣ አትስሙት እየተባሉ ሰሞት አመኑት፣ የተከለከሏትንም ዛፍ በሉ፣ ከጀነት እንዲወጡ ተደረገ። ወደ ባይብል ስንሻገር ደግሞ ሐዋን ጥፋተኛ ያደርጋታል፣ አደምን አሳሳተችው ይላል፣ ሴትን ክፉኛ ይኮንናል። ያም ተባለ ይህም ሸይጣን መጀመሪያ በማን በኩል ይሆን የመጣው? በሐዋ በኩል ነበር ተብሏል። ሐዋ አደምን ቀጠሉን ሲበላ የልጅ ዝም አልመከረችውም ያሉም አሉ። ምናልባት አይሰማኝም ምን አለፋኝ ብላ ይሆን ይሆን፣ ወይስ ተኮራርፈው ስለነበር አላስታወሰች ይሆን? ብቻ ሀዋ የሆነ የከፋት ነገር ሳይኖር አይቀርም። በትዳር ዓለም መከባበር አስፈላጊ ነው። መደማመጥ ግድ ነው። መደማመጥ የመከባበር ምልክት ነው። አንዱ ለሌላኛው ሀሳብ ጆሮ አለመስጠት መናናቅ ነው። ባል የማይሰማት ከሆነ ሚስት ቸልተኛ ትሆናለች፣ ተስፋ ትቆርጣል። ልቧም ይርቃል፣ ውስጧም ይጎዳል፣ ብቸኝነትም ይሰማታል። በተፈጥሯ ሀሳብ የምታካፍለው መፈለግ ባሕሯ ነው። ጊዜ ሰጥቶ የሚያዳምጣትን ትመርጣለች፣ ትቀርባለች፣ ታከብራለች። የባልና የሚስት ዓለም አንድ ነው። አንድ ቤት፣ አንድ ጎጆ፣ አንድ መኝታ። ከማንም ይበልጥ ቅርቧ የሆነው ባሏ ነው። ሁሉን ነገር ለሱ መንገር ትፈልጋለች። ባል ይሄንን እውነታ ማወቅም መቀበልም አለበት። ይህን ዘንግቶ እሷ ሀሳብ ይዘ በመጣች ቁጥር አፋፏን የሚላት ከሆነ የማያዳምጣት ከሆነ የሚንቃት የሚገፋት ከሆነ ሀሳቧን እና ብሶቷን የምታካፍለው ሰው ማማተሩ አይቀርም። በዚህ ጊዜ ክፍተቱን ያስተዋለ ክፉና መናጢ ሊመጣ ይችላል። አዛኝና መካሪ መስሎም ይቀርባል። ሸይጣንም አደምና ሀዋን ሲቀርባቸው ታማኝ አዛኝና መካሪ መስሎ ነው። ቀርቦም ጉድ ሰራቸው። እንዲሁ ሲፈጥራቸው በባህሪያቸው የሰውን ምስጢር ለማነፍነፍ የተፈጠሩ ሰዎች አሉ። የሰው ምስጢር ጮማ አውሪያቸው ነው። የሰው መጣላት እንጀራቸው ነው። እነርሱ እልም ያሉ ሀሲዶች ናቸውና መጠንቀቅ እና መራቅ ያስፈልጋል። አዝኖ ለቀረበ ሁላ ብሶት አይወራም። የወዳጅ ምስጢር አሳልፎ አይነገርም። የቤት ምስጢርን አሳልፎ ለሌላ ወገን መስጠት ራስን በራስ እንደማጥፋት ነው። መሰሪ ሰው ወስዶ ይጠቀምበታል። የሰውን ትዳር ይበጠብጥበታል። በስንት መከራ የቆመ ጎጆ ይደረምሳል፣ ትዳርን ያፈርሳል። ትዳር ጀነት ቢሆን ባልና ሚስት ደግሞ አደምና ሀዋ ናቸው። ሶስተኛ ወገን ያንነው ደግሞ ሸይጧን ነው። በእርግጥም ሚስጥር የነገሩት ሁሉም ሰው ሸይጧን ላይ ሆን ይችላል። ቤት ሲገነባና ሲቆም ደስ የማይሰኝ ሁሉ ግን ሸይጧን ነው። ስለሆነም ሸይጧን አሳስቶ እናትና አባታችንን ከጀነት እንዳወጣሁ ሁሉ እናንተም ከሞቀት ዳራችሁ እንዳያስወጣችሁ ተጠንቀቁ። አደራ ጭቅጭቃችሁንና ጥላችሁን ሸይጣን እንዳይሰማ፣ የሰይጣን ጆሮ ይደፈን የሚባለው ለዚህ ነው። እናም ባልዮ ሆይ ሚስትህን ጆሮ ሰጥተህ አድምጣት፣ ጊዜ ሰጥተህ አውራት። ዛሬ ላይ አይሰማኝም፣ አያዳምጠኝም፣ ሀሳቤን አይቀበለኝም የብዙ ሴቶች ሮሮ ሆኗል። ካላዳመጥካት ይሰማታል ታቆርፋለች። ኩርፍ ያለ ሴት ልጅ እጅግ ቅርብ ነው። አንተ የቅርቧ ሰው ነህና ከአንተም በላይ አለኝ የምትለው ሰው የለምና አንተ ቦታ ካልሰጥሃት ሶስተኛ ወገን ከተፍ ይላል። ሸይጣን ሁዬ ይቀርባታል። ለገሌ ተናገሪ፣ ጉድሽን ዘርግፊ ይውላታል። ሰው እንደ ጨው አይቀመስምና በውስጡ ምን እንደሚያስብ አይታወቅምና እሷ የምትነግረው ሰው ደግሞ ቁርጥ ሸይጧን ሊሆን ይችላል። አዛኝ መስሎ ክፉ ይሆን ይሆናል። በዚህ ጊዜ ቤትህን ይበጠብጣል፣ ትዳርህን ይናጋል። ያ ከመሆኑ በፊት ወደ ውስጥ መመለስና ሁኔታዎችን መገምገም መልካም ነው። በትዳር ዓለም ውስጥ ባል የሚስቱን ትሜትና ሁኔታ ማጥናት፣ ምክሯንና ሀሳቧን ማድመጥ፣ አስተያየትና መልከተዋን መቀበል፣ ለመወያየትም ዝግጁ መሆን አለበት። እኔ ብቻ ነኝ አዋቂ፣ እኔ ብቻ ነኝ አባውራ እኔ ብቻ ነኝ መደመጥ ያለብኝ የእኔ ሀሳብ ብቻ ነው መተግበር ያለበት ብሎ መኩፈስ የለበትም። ትዳር ብቻውን መንግስት ነው፣ ጎጆ ብቻውን ሀገር ነው። ምክር ቤቱም ባልና ሚስት ናቸው። በባል ብቻ የሚወሰን ውሳኔ መኖር የለበትም። በጋራ ጉዳይ ላይ የአንድ ወገን ውሳኔ ብቻ የተወሰነ እንደሆነ የአንድን ነገር ተፈጻሚነቱን ያጓተታል። ስለዚህ ባለጉዳዮቹ ያገባናል ባይ ባልና ሚስቶች ተወያይተው መተማመን አለባቸው። ተማምነውም መወሰን አለባቸው። ሉዓላዊነታቸውንም መጠበቅ አለባቸው። ማንም አካል በጉዳያቸው ላይ ጣልቃ እንዲገባ መፍቀድ የለባቸውም። የራሳቸውን የውስጥ ችግር ያለ ሶስተኛ ወገን ጣልቃ ገብነት በራሳቸው መፍታት አለባቸው። አንዱ ሌላኛውን አሳልፈው መስጠት ሆነ ማሳጣት የለብ